እንግዲህ ሀይሚዬ ቅመሟ መታለች ያየብኝን ሁሉ እየወደደብኝ ነው እኔስ ይወደኛል አይወደኝም በምን ልወቀው አሁን በቃኝ አለች አዎ ይወድሻል የአራቱ ልጆች እናት እንዲ እንዴት ነው የማይወድሽ እኛን ምስክሮች ነን ሚወድሽም የሚያፈቅርሽም አንቺ ነሽ አንድ አመት ሙሉ ከእኔ ጋር ሲሆን ፍቅር አልያዘውም በመሀከላችን ምንም አልተፈጠረም ብላለች ባለፈው ይህ ትልቅ ፎርስ ነው። እኛን አትከስክሽን ቅመሟ። እንዴ ደግሞ ማለት ነው። በትክክል ለእውነት ለትዳር የሚፈልጋችሁ እና ዝም ብሎ ለጊዜያዊ የሚፈልጋችሁን ፍቅረኛ ማወቅ መለየት አለባችሁ። የእውነት ትክክለኛ ለትዳሩ የልጆቼ እናት ብሎ የሚያፈቅራው ፍቅረኛ እና ለጊዜያዊ የሚያፈቅር ፍቅረኛ ልዩነት አለው ብዬ አስባለሁኝ። እንዴት ለጊዜያው የሚፈልግሽን በቃ ወዲያውኑ ወዴት ነው ወደ ሴትነትሽ ነው የሚሄደው የሚጠይቅሽ ማለት ነው። ተጠቅሞሽ ወዲያውኑ ነው አይደለም። አንድ ዓመት ይቅርና አራት ዓመት ራሱ ቆይቶ ያው በዳኒ ሮስት ማየት ትችላላችሁ። ያው መጨረሻውን አልታወቀም፣ ግን ከመክዳት አይተናነስም የሱ ማለት ነው። ጭራሽ እሱ እኮ የሰጣትን ስጦታ በአድባባይ ስጭኝ አለት። ግን ደግሞ ተናድጄ ስለነበረ ነው ምናምን አለ። እና ተናዳችሁ የምትናገሩትን ነገር በኋላ ዋጋ ያስከፍላቸዋል ማለት ነው። ሶ ሀይሚዬ ቅመሟ አው ይወድሻል። የሚያፈቅረው የሚወድሽም አንቺ ነሽ። አንድ አመት ሙሉ ምንም ያልተፈጠረም ያልሽው ስለሚወድሽ ስለሚያፈቅርሽ ነው። ቢኮዝ አንቺ አላማሽን ደርሰሽ፣ ለሁሉም ጊዜ አለው አደለም እናንተም ትላላችሁ እኮ ፍቅራችሁ ደብቃችሁ የያዛችሁ እኮ ለዛ ነው። እና የሚወድሽም የሚያፈቅርሽም አንቺ ነሽ። ከዚች ልጅ ፍቅር ይዞት አይደለም፣ አንቺን ነው። አንቺ የሆነ ነገር ይፈልጋልና፣ አሁን አንቺ ተሽለሽ መገኘት አለብሽ ማርዬ፣ ተሽለሽ፣ ከነሱ ተሽለሽ መገኘት። በቃ ነገሩ ሁሉ በቃ ኔጌቲቭ አርጊው እንትን ብለሽ ገልብጠሽ ማለት ነው። መጥፎ ቃላትን አለመናገር አለመሳደብ፣ አለመማታት፣ አለመብሳጨት፣ አለመናደድ አላደል በቃ በትክክል በኖርማን ሆነሽ ስትቀርቢያቸው የእውነቴ ነው የምልሽ፣ ይሸነፋሉ ማለት ነው። በእርግጥ ስራው ይሄንን አሁን ትላንትና ትምህርት አለው ባይዘወ ትምህርት አለው። የምር ባለትዳሮች ተማሩባቸው፣ ትዳራችሁ በቀላሉ እንዴት እንደሚፈርስ ማለት ነው፣ የማትተማመኑባቸው ከሆነ ነጋ ጠባ ሲወጣ ሲገባ የምጨቀጭቂው ነገር ከሆነ ከሆነ ሰንበዲ አይቻሃለሁ ብለሽ ከእሷ ምንም ነገር ላይኖረው ይችላል፣ ግን አይቻሃለሁ፣ የሆነ ነገር አለ ምናምን የምትይው ነገር ከሆነ እንዴ፣ የኔ የሌለኝ ነገርን እንዴት ነው አለክ የምትለኝ ብሎ ለምን በተግባር አድርጌ አላሳያትም የሚልና እልህ ውስጥ ይገባል። ድርጊት ታደርገዋል ማለት ነው። ሶ ትዳራችሁ በቀላሉ አጣችሁት ማለት ነው። ባለካብሎችም እንደዛው ሶ ስራው በጣም ነው የሚያስጠላው። የእውነት የሌሎቹ ትምህርት ቢሆንም ግን ይደብራል የእውነት በስመ አብ። የትላንትናው እኔ ደብሮኛል። ግን ደግሞ ባለካብሎች ባለትዳሮች ተማሩባቸው። የእሱ ያው ምክንያት አለው። እልህ ምን ያህል እንደሚያሰራ ከአሁኑ ነው ማስወገድ አለባችሁ ሁለታችሁ። መልህ እልህ ከተያዛችሁ በቃ መቀጠሉ ነው ማለት ነው። አንዱን መብረድ አለበት ብዬ አስባለሁ። ደግሞ ዳኒ ሮስትም ብሩክም ቡስም ሶስታቸውም ሜሽን ተደርገዋል። ይሄ ደግሞ የእርጎ ዝንብ ናለችም ጥልቅ ይላል በየኮሜንቱ በየንትኑ ማለት ነው፣ ዳኒሮስት ተብዬው ማለት ነው። በነገራችን ላይ ሶስና ልምላ ላይ ነው የእውነት ከሀይሚ ህይወት የወጣ ይመስለኛል። አሁን ግን ሶሲ ነብር ሆናበታለች። ነብር ማለት ነው። ትላንትና በቃ ጨርቁን ሊጥል ምንም አልቀረውም። አሳበደችው የእውነት